ያስታወቁ የቴሌቪዥን ፕሮግራም አቅራቢ ሰይፉ ፋንታሁን ዛሬ በልዩ ልዩ ማህበራዊ ሚዲያዎች ላይ ብዙ ሰዎች እየተቀባበሉት ይገኛሉ። በርካታ ሰዎች ላይ ባይሆንም ጥቂት ግለሰቦች ላይ የሚከሰት ለብዙሃን ደግሞ እንግዳ የሆነ በዘርፉ ብቁ የሆኑ የጤና ባለሙያዎች ዘንድ የሚታወቅ ህመም እንደገጠመው ሰይፉ ይናገራል። የሚጨንቀኝ ነገር አለ በማለት አብሮት ለተቀመጠው ዶክተርም ይገልጻል። የሰይፉ ህመም ምንድን ነው በሚል ነው ጽሁፉ እየተሰራጨ የሚገኘው። እውነትም የሰይፉ ህመም ምንድን ነው? የሚጨንቀኝ ነገር አለ ብሎ የዘረዘረው ሚስጢርስ ምን ይሆን? የገጠመው ህመም አሳሳቢነትስ እስከ ምን ድረስ ነው? ስለ ሰይፉ ህመም የጤና ባለሙያዎቹ ምን አሉ? ሁሉንም በዝርዝር እንነግራችኋለን እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን ጠየቅን በዛሬው ዝግጅታችን የሚጨንቀኝ ነገር አለ በማለት ሰይፉ ፋንታሁን የተናገረውን ንግግር ተከትሎም የጤና ባለሙያዎች ሰይፉ ምን ህመም ገጠመው? በማለት የጻፉትን ጽሑፍ ተንተርሰን ልዩ ልዩ ሚስጢሮችን ልንነግራችሁ ወድናልና እስከ መጨረሻው ከኛ ጋር እንድትሆኑ ጋብዝን። ወደ ዝግጅቱ እንሻገር። ሰይፉ ፋንታሁን በደግነቱና በቀናነቱ ይታወቃል። ችግር የገጠማቸው ሰዎች ከተመለከተም፣ አይጨክንባቸውም። የታመሙ ሰዎችም ያሳዝኑታል። ስለ እነሱ ጭንቀት ውስጥ ይገባል። ሕመማቸውን አብሮ ይታመማል። በተለያዩ ጊዜያትም ለእንዲህ ያሉ እገዛ ለሚያስፈልጋቸው ሰዎች መድረስ እንደቻለም ይነገርለታል። በቅርቡ ደግሞ መላ ኢትዮጵያንን በአንድነት ያነቃነቀ መልካም ስራ መጀመሩም እንዲሁ ይታወቃል። ይህ መልካም ስራው መቄዶንያ የአረጋውያንና የአእምሮ ህመማን መርጃ ማዕከልን ለማገዝ በቀጥታ ስርጭት የገቢ ማሰባሰቢያም ረጅም ሰዓታትን ሳይተኛም ያለምንም እንቅልፍ በብዙ ድካም ውስጥ ሆኖ ለወራት ያክል መቆየቱ ይታወቃል። በእነዚህ ጊዜያት ታዲያ ከፍተኛ ድካምና ሀሳብ የሚያሰ ባስበው ገንዘብ እንዴት እንደሚሞላ እያስጨነቀው እንደሚገኝ ፊቱ ላይ ይነበብም ነበርም። ይህንን የገቢ ማሰባሰቢያ ፕሮግራም ከመጀመሩ በፊት የነበረው የፊት ገጽታ ሁሉ መለወጡን የሚያመላክቱ ጊዜያትንም አሳልፏል። ይህ ሁሉ እንግዲህ ለሰዎች በጎ ከማድረግ መልካም ስራን ከመስራት የመነጨ ነው። በወቅቱ ታዲያ የፊቱን ገጽታ ተመልክቶ የነበረበትን ሁኔታ የገለጸው የፊልም ባለሙያና የጉዞ አድዋ መስራቹ ያሬድ ሹመቴ በድካምና በተስፋ መሃል መቆም ሲል ነበር የሰይፉን ጽናት የገለጸው። ሰይፉ ፋንታሁን ታሪክ በማይዘነጋቸው የድካም ሰዓታት ተስፈኛነቱን ከገጹ የማይነሳም ልዩ ክስተት ሆኖ ተገልጧል። አሁንም እንደ ቢኒያም በለጠም የእርሱም ገጽ ያሳዝነኝ ጀምሯል በማለት ስሜቱን አስቀምጦ ነበር። ያሬድ በዚያው ሰሞን ደግሞም ሌላም ህመም ገጥሞት አልጋ ላይ ተኝቶ የሚያሳይ ምስል በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር ሰነባብቶ ነበረም። ይህንን ፎቶን የተመለከቱ በርካታ ሰዎችም በመታመሙ ተደናግጠው ወንድማችን ሰይፉ ፋንታሁን ጨርሶ ይማርህ ብለው መልእክታቸውንም ሲያደርሱ ት ነበረ። ይህንንም በሚመለከት ልዩ ልዩ ዜናዎች ሲሰራጩም ነበረ። በመዝናኛ የሚዲያው ዘርፍ ግንባር ቀደም ተብለው ከሚጠሩ የሚዲያ ሰዎች መካከል አንዱ የሆነው ሰይፉ ፋንታሁን እያገገመ መሆኑን ስለመግለጹ ዜናዎቹ በወቅቱ ጠቁመው ነበር። በዚያ ጊዜ ታዲያም ቀለል ያለውን አድርጎልኛል፣ እግዚአብሔር ይመስገን ሲል ለአምላኩ ምስጋናውንም ያቀረበው ሰይፉም በዚያው ሳምንት ወደ ስራ እንደሚመለስም ጠቁሞ በሰላም ስራውን ጀምሮ ልዩ ልዩ እንግዶችን እንደተለመደው እያቀረበ ሰነባብቷል። አሁን ደግሞ ከሰሞኑ በተለመደው የቴሌቪዥን ፕሮግራም ላይ ዶክተር ፈቃደ ስላሴ ከተባሉ የጤና ባለሙያ ጋር ባደረገው ቆይታ ልዩ ልዩ ሀሳቦችን እያነሱ ሲወያዩ ከቆዩ በኋላ የሚጨንቀኝ ነገር አለ በማለት ለዶክተሩ የተናገረው ነገር በብዙ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል። የሰይፉ ህመም ምንድን ነው በሚል ርዕስ ዶክተር ዮናስ ላቀው ስለ ጉዳዩ የጻፈውን ጽሁፍ እናጋራችሁ። የሰይፉ ህመም ምንድን ነው? ሰይፉ ፋንታሁን ከዶክተር ፈቃደ ስላሴ ጋር ያደረገው ቃለ መጠይቅ ብዙ ቁም ነገሮች የተነሱበት ነው ይላል። ታዲያ ፕሮግራሙ ሊያልቅ አካባቢ ሰይፉ እንዲህ ሲል ይናገራል። የሚጨንቀኝ ነገር አለም፣ እዚሁ ልታከም በማለት ሰይፉ ቀለል አድርጎ ጉዳዩን ይናገራል። ቀጠለና የእኔ ችግር ምን መሰላችሁ? ሰዎች የሆነ ህመም ከታመሙ ይጋባብኛል። የሆነ ሰው በኩላሊት ህመም ሞተ ሲባል ኩላሊቴን ያመኛል። የሆነ ሰው ደግሞ ካንሰር አለብኝ ሲጀማምረኝ ድደ ይደማል ካለ ወዲያውኑ ማታውኑ ጥርሴን ስፍቅ ድደ ይደማ ነበረም። ሰዎች የሚያነጋግሩ ነገር ወዲያው ይነበብብኛል፣ ይጋባብኛል። ያንን እነሱ ያሉኝን ስሜት መልሼ ኔ ላይ አደምጧለሁ። ህመሜ ምንድን ነው? ሲል ነበር የጠየቀው ሰይፉም። ሰይፉ ከገለጸው ምልክት ጋር ተቀራራቢ የሆነው ህመም ኢልነስ አንዛይቲ ዲስኦርደር ተብሎ እንደሚጠራ ዶክተሩ ይገልጻሉ። ይህ ህመም ያለባቸው ሰዎች በዋናነት በሽታ ቢኖርብኝ ወይም ቢይዘኝስ የሚል ለረጅም ጊዜም ቢያንስ ለስድስት ወራት ያክል የሚቆይ ፍርሃት እንዳለባቸውም ይነገራል። በዚህም የተነሳ አንዳንዶች ተደጋጋሚ ምርመራ ለማድረግ የተለያዩ ዶክተሮች ጋር ይሄዳሉም ዶክተር ሾፒንግ ብሎ ይጠራል። አንዳንዶቹ ደግሞ ተመርምሬ የሆነ በሽታ አለብህ ብባለስ ብለው ስለሚፈሩም ሐኪም ጋር መታየትም ሆነ ምርመራ ማድረግም አይፈልጉም። እነዚህኞቹ ደግሞ ኬር አቮይዲንግ ታይፕ ተብለው ይጠራሉ። የምንቀርባቸው ሰዎች ከባድ ህመም ሲያጋጥማቸው እነሱ ሲሰማቸው የነበሩት ስሜቶች ለተወሰነ ጊዜ መሰማት ወይም ያመማቸው ህመም ቢኖርብኝስ ብሎ መፍራት እስካልተደጋገመ ድረስ ኖርማል ነገር ነው በማለት እነዚሁ የጤና ባለሙያዎች ይናገራሉ። ሰይፉ ታዲያ በቃለ መጠይቁ ላይ የገለጸው ለአጭር ጊዜ የሚቆይ ስሜት እንጂ ስራና ማህበራዊ ህይወት ላይ ተጽዕኖ የሚያመጣ ጭንቀት እንዳልሆነም እነዚሁ ሐኪሞች ተናግረዋል። በተጨማሪም ከጭንቀቱ የተነሳ አላስፈላጊ ተደጋጋሚ ምርመራዎች ስላላደረገ ወይም ደግሞ ከፍርሃቱ የተነሳ ተገቢውን የኮሎኖስኮፒ ምርመራ ፈርቶ ስላልቶም ኢልነስ አንዛይቲ ዲስኦርደር ወይም ሌላ ህመም አለበት ማለት የሚያስችል አይደለም ሲሉም ነው ሀሳባቸውን የገለጹት፣ ስለ ሰይፉ ህመም ማለት ነው። ይልቁንም ከ50 ዓመታት በኋላ ኮሎኖስኮፒ ማሰራት እንደሚያስፈልግም በተግባር ማስተማሩ የሚያስመሰግነው ነው ዶክተር ፈቃደ ስላሴም ጊዜያቸውን አጣበው ስለሚያስተላልፏቸው በጣም ጠቃሚ መረጃዎች ምስጋና ይገባቸዋል በማለት ዶክተር ዮናስ ላቀው ይናገራሉ። ያለ አእምሮ ጤና ጤና የለም በማለትም ነው ሀሳባቸውን የሚያክሉት። ታዲያ ሰይፉ ፋንታሁን ይጨንቀኛል የሰዎች ህመም ይጋባብኛል እያለ የተናገረው ህመም በተደጋጋሚ የሚከሰት ካልሆነና የተለያዩ ማህበራዊ ህይወቱ ላይ ተጽዕኖ ያልፈጠረበት ከሆነ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 ያመኛል በማለትም የተናገረውን ንግግር ተከትሎ የሰይፉ ህመም ምንድን ነው በሚል ርዕስ የተለያዩ የጤና ባለሙያዎች ሀሳባቸውን የሰጡበትን ርዕሰ ጉዳይ በማንሳት ይህንን መሰናዶ በእንዲህ ያለ መንገድ ወደ እናንተ አቀረብንላችሁ። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁን ባለሙሉ ተስፋ ነን። ጎራ ስቱዲዮ እንዲህ ያሉ ጠቃሚ መረጃዎችን የምታገኙበት ሚዲያችን ስለሆነም ለወዳጆቻችሁ ሼር በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ በማስቀመጥ ከኛ ጋር ሁሌም ቆይታችሁ እንድታደርጉ ጠየቅን። በሚቀጥለው በእንዲህ ያለ አስተማሪ ፕሮግራም ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።